አይ ሰላም ጋይስ እንዴት ናችሁ? ዛሬ የምንገኘው ሞን ሪል ስቴት እያስገነባ ያለ የሳይት ነው። እንደምታዩት ግንባታው በፍጥነት እየተገነባ ይገኛል። እዚህ ከጀርባ የምታዩት ፎቅ ብሎክ ሲ ይባላል። ግንባታው ስምንተኛ ፎቅ ደርሷል። እንዲሁም ከሱ ጎን ደግሞ ብሎክ ኤስ ሪ የሚባል ኤክስካቬሽን ላይ ይገኛል። ስለ ሞን ሪል ስቴት አንዳንድ መረጃ ይነግራቸዋለሁ። እንግዲህ ሞን ሪል ስቴት ስያሜ ከሁለት ሰዎች ስም የመጣ ማመድና ኒሜር የሚባሉ ሁለት ግለሰቦች ወይ ደግሞ ሁለት ባለሀብቶች ያስጀመሩት ሪል ስቴት ነው ማለት ነው። እነዚህ ባለ ሀብቶች ከዚህ በፊት ክሳል ፋብሪካና ጨርቃ ጨርቅ ፋብሪካ ላይ የቆዩ ስለሆን አሁን ደግሞ ወደ ሪል ስቴት ኢንዱስትሪ በመምጣት ብዙዎችን የቤት ባለቤት እያደረጉ ይገኛሉ። ሞር ሪልስቴትን ልዩ የሚያደርገው ብዙ ነገሮች ይገኛሉ። አንዱ ሎኬሽን ነው። ሌላው ደግሞ ፕራሱ ነው። ፕራይሱ በማይታመን ደረጃ በካሬ 69500 ብር ብቻ ከ8% ቅድመ ክፍያ ጀምሮ እየሸጠ ይገኛል። እንደምታውቁት አዲስ አበባ ላይ የሪል ስቴት ዋጋዎች በካሬ 100 ሺህ፣ 200 ሺህም እየደረሰ ይገኛል። ሞንሪል እስቴት ግን መካከለኛ ገቢ ላላችሁ ሰዎች ታሳቢ በማድረግ በካሬ 69500 ብር ብቻ እየሸጠ ይገኛል። ሙሉ ክፍያውንም አሁን መክፈል አይጠበቅባችሁም አይጣበቅባችሁ ስምንት ፐርሰንቱን ወይም ደግሞ አስር ፐርሰንቱን ብቻ ከፍላችሁ ቀሪ ዘጠና ፐርሰንቱን እስከ 10 አመት ከወለድ ነፃ በሆነ አከፋፈል መክፈል ትችላላችሁ። አሁን ስምንት ፐርሰንት ከፍላችሁ ቤቱን እስክትረከቡ ሃምሳ ፐርሰንቱን ትከፍላላችሁ። ቀሪ ሃምሳ ፐርሰንቱን ግን ከወለድ ነፃ በሆነ አከፋፈል ከባንክ ጋር አግሪመንት ስላለን እስከ 10 አመት ቤቱ ውስጥ እየኖራችሁ ይችላላችሁ ወይ ደግሞ ቤቱን አከራይታችሁ መክፈል ትችላላችሁ። ይሄ በጣም ጥሩ የሚባል አማራጭ ነው። ሌላኛው ደግሞ ሎኬሽኑ የሚገኘው አየር ጤና አደባባይ አስፋልት ዳር ነው። ከአየር ጤና ወደ አለም ባንክና ወደ ቤተል በሚወስድ መንገድ ዋና አስፋልት ላይ አየር ጤና ትምህርት ቤት ፊት ለፊት ይገኛል። አካባቢው ላይ የመንግስትና የግል ትምህርት ቤቶች ይገኛሉ። እንዲሁም የሃይማኖት ተቋማት የፕሮቴስታንት፣ የሙስሊምና የኦርቶዶክስ ይገኛሉ። ስለዚህ ሎኬሽኑ ለኑሮም ለሱቅም በጣም ምቹ የሆነ ሎኬሽን ነው። ከሳይቱ ተነስታችሁ ወደ ቦሌ፣ ወደ ሜክሲኮ፣ ወደ መርካቶ፣ ወደ የትኛውም ሰፈር ለመሄድ በጣም ምቹ ነው። በአንድ ታክሲ ብቻ መሄድ ትችላላችሁ። መሀል ከተማ ነው የሚገኘው ማልከተማ ሆነም ዋጋችን ግን በጣም ርካች ነው። በካሬ 695ት00 ብር ብቻ ነው። ሀ ከሆኑ መክፈል ለሚችሉ ሰዎች ደግሞ እስከ 30 ፐርሰንት ቅናሽ አድገን በካሬ ብር ወይ ደግሞ በካሬ ብሪ ብቻ እየሸጥን እንገኛለን። እንደምታወቀው እየተገነባ ያለ ሳይት ሲንግል አፓርተማ አይደለም፣ ኮምፓውንድ ግቢ ነው። ኮምፓውንድ ውስጥ የማዋኛ ገንዳ ይገኛል። እንዲሁም የባስኬት ቦል መጫወቻ፣ የልጆች መጫወቻዎች ይገኛሉ። ልጆቻችሁ ከኮምፓውንዱ ሳይወጡ እዚሁ ማዝናናት ይችላሉ። ወደ ረት ሺካር የሚሆን ግሪን ኤሪያ ኮምፓውንድ ግቢ ስላለ የራሱ ጥበቃ ይኖረዋል። ለሴኩሪቲ ምንም አሳስባችሁ። እኛን ኮንታክት ማድረግ የምትፈልጉ ሳይቱን በአካል መጣችሁ ለመጎብኘት ታች በምናስቀምጠው ስልክ ደውሎልን። ውጭ አገር ያላችሁ ደግሞ በዋትሳፕ ና በቴሌግራም እኛን ኮንታክት ማድረግ ትችላላችሁ። ሰላም ሁኑ ጋይስ